አምራን እየጠየቀች ነው ማለት ነው። ኤደንን ኤደንን መልሱን መልሳላታለች ማለትም አምራን እዚህ ጋር እየጠየቀቻት ያለችው በቅድሚያ ገንዘብ ሰታታለች። እንግዲህ እንደምናውቀው ኤደን የገንዘብ ሰው ነች። ስለዚህ ገንዘብ ካየች የሆነውንም ያልሆነውንም የመናገር ችግር አለባት። ለዛም ነው እንግዲህ ገንዘቡን ከሰጠሽኝማ እርጉዝ በአቶን ራሱ ነች ነው የምለሽ ብላታለች። ስለዚህ አሁን ላይ እርጉዝ ነች ብላት ይሆን ወይስ አይሆን ይሆን የሚለውንም እስኪ የምናይ ይሆናል ማለት ነው። ዜጋ በጣም እያጨናነቀቻት ነው። እኔ የምፈልገው እውነቱንና እውነቱን ብቻ ነው፣ ገንዘብ ስላየሽ እንድትዋሽኝ አልፈልግም ብላለች። ለነገራችን ላይ እሷ ገንዘብ ስላየች እውነቱን ገንዘብ ስላላየች ደግሞ ውሸቱን ትናገራለች ማለት አይቻልም። ምክንያቱም ከዚህ በፊት በጣም ብዙ ብር ሰጥታት ነበር። እምራን እንግዲህ አምራን ያኔ ብዙ ብር ሰጥታ ትጠይቃታለች ስለ ናሆምና ስለ ኑሐሚን አጣሪልኝ ስትላት ምንድን ነው ያደረገችው? ሄደንም ያልሆነውን ነገር ነው ሆነ ያለችው። ለምን? ከወይዘሮ ዝናሽ ትዕዛዝ ላለመውጣት። ምክንያቱም ሰብስባ የያዘቻት ወይም እያኖረቻት ያለችው ወይዘሮ ዝናሽ ስለሆነች ማለት ነው። እንግዲህ ወይዘሮ ዝናሽ ምንም ቢፈጠር፣ ምንም አይነት ተአምር ቢፈጠር ይሄንን ነገር ለማንም እንዳትነግሪ ብላታል። ስለዚህ እዚህ ጋ የተቀበለችው ብር አለ። ብሩ አስደንግጧት የሆነውንም ያልሆነውንም ትናገር ይሆን እንደምሏ ወይስ እውነቱን እውነት ውሸቱን ውሸት ሊሆን፣ ምክንያቱም እውነቱን እውነት ውሸቱን ውሸት ካለች ትክክለኛው አሁን ላይ የኑሐሚን ሁኔታ አይታወቅም ነው። ወረቀቱ ላይ ምንም እንኳን በነገራችን ላይ እሷ ሂዳ ስትመረመር ያሏት ነፍሰ ጡር አይደለሽም ነው። ይህን ደግሞ ለኤርሚ ነግረዋለች። ኤርሚ እንግዲህ በጣም ደስ ብሎት እንዴ፣ ሲያስመልሳት እንዴ ይህንን ነገር አውቀዋለሁ የሆነ ሰው ላይ አይቼዋለሁ። ስለዚህ ነፍሰ ጡር ነች ማለት ነው ሲላ ጊዜ አይ እኔ ሄጄ ሕክምና ተመርምሬ አረጋግጫለሁ ነፍሰ ጡር አይደለሁም ብለዋለች። ስለዚህ በቴስት ማድረጊያው ደግሞ ስትሞክር፣ ምክንያቱም እያስመለሳት ምናምን ስለሆነ ብቻ እሷ ግን ቴስት ስታደርግ ምንድን ነው ማለትም ስትሞክር በ እርግዝና መመርመሪያው ማለት ነው፣ ነፍሰ ጡር እንደሆነች ያሳያል። ወረቀቱ ላይ ደግሞ ነፍሰ ጡር አይደለችም። ስለዚህ የትኛውን ልያዝ ብላ ለራሷ እየተጨነቀች ያለች ልጅ አሁን ነፍሰ ጡር ናት ብሎ ለሰው ማውራቱ ለኤደንም ቢሆን ልክ እንዳልሆነ ስለተረዳች ለአምራን አትነግራትም ማለት ነው። ነፍሰ ጡር ናች ወይስ ስትላት እንግዲህ ልትል የምትችለው አይደለችም ነው። ለምን ከወይዘሮ ዝናሽ ትእዛዝ ላለመተላለፍ በእርግጥ አይደለችም ትበላት፣ ነችም ትበላት፣ አምራን ወደ ቤት መግባቷን አትተውም። ወደ ቤት ገብታ ብዙ ነገሮችን እንደምታበላሽ ግልጽ ነው። ይሄ ደግሞ የሚሆንበት ምክንያት ምንድን ነው? ተናግራለች ለናሆም፣ እኔ ስወልድ እዚህ ቤት ካልመጣሁ በስተቀር ማለትም እሱ ቤት ተከራይቶ እንዲያኖራት ነው የፈለገው። ልጁንም ትሬት የሚያደርገው በውጭ ሁና ነው። እሷ ግን ምን እያለች ነው ያለችው? እዚህ ቤት መግባት አለብኝ ብላ ድርቅ ብላለች። ማለት ነው እና እሱ ደግሞ በዚህ ፈቃደኛ አይደለም። ሌላው ደግሞ እሷ እየጠጣች ነው። መጠጥ ቤትም እንግዲህ ተከትለው ሂዳ ካልጠጣሁ ብላ አስቸግራ ጎትቶ ነው ይዟት የወጣው እና እንግዲህ ምራን በጣም እያስቸገረች ትገኛለች ማለት ነው። አንዴ ካልጠጣሁ አንዴ ደግሞ እዛ ቤት ካልወለድኩኝ በስተቀር ማለትም ለወልድ ስል እዛ ቤት ካልወሰድከኝ በስተቀር እኔ ለሚመጣው ችግር ኃላፊነቱን ራስ ተወስዳለ እያለች እና ሆምን እያስጨነቀችው ትገኛለች። ናሁም እንግዲህ ብዙም ማለት በፊት ሲመኝ እንደነበረው ነፍሰ ጡር በመሆኗ በጣም ደስ ብሎት ምናምን ትሬስ ለማድረግ ሬድ ሆኖ አይደለም። ምክንያቱም እሷ ስህተት ሰርታለች ከሌላ ወንድ ጋር ሌሽ እንደነበራት አባቱ በሰው ልኮ በቪዲዮ ማስረጃ እየተደገፈ አለ ማለት ነው። ስለዚህ የዛ ጸብ እውነት ለመናገር ይሄ ትልቅ ከባድ ወንጀል ነው፣ ከባድ ነገር ነው። ምክንያቱም ጓደኛዬ ብለን አንድን ሰው ከያዝን ለገንዘብ ብለን አንዱን ለፍቅር ብለን አንዱን፣ ይሄ ስርዓት እንዳልሆነ ጥሩ እንዳልሆነ ከዚህ ድራማ የምንማረው ነገር ነው። አምራን አሁን ላይ እየተቀጣቸው ያለችው በራሷ ጥፋት ነው። ናሁም ነፍሱ እስኪወጣ ነበር የሚወዳት ለደቂቃ እንኳን ሊለያት ፈቃደኛ አልነበረም። አብረው ነበር የሚውሉት፣ አብረው ነበረ የሚያድሩት ጭምር። ነገር ግን ራሷ በፈቃዷ የሰራችው ስህተት ለአሁን ላይ ላለችበት ነገር ዳርጓታል። እንዲሁም ኤርሚያስም ማለት ነው። እንግዲህ ኤርሚያስ ኑሐሜን እሱ እንደወደዳት እጥፍ ወዳው ነበረ። በጣም ወዳው፣ በጣም በፍቅር ውስጥ ገብታ ነበር እና አሁን ላይ ዓይንህን ላፈር፣ አንተን ማየት አልፈልግም ያለችው በምን ምክንያት ነው? እሱም እንደ አምራን ነጋዴ ስለሆነ ነው። አምራን እንግዲህ እዚጋ ናሆምን ለገንዘብ እዛ ጋር ደግሞ ኤርሚያስን ለፍቅር ነበረ ስለዚህ አሁን እየደረሰባት ያለው ነገር ማለትም እንደ ቅጣት ነው የሚሆንላት። ይህንን ስንል ግን ታዲያ ኑሐሚንስ ምን አድርጋ ነው በዚህ ልክ እየተፈተነች ያለችው ስንል ና አሁንም ምንም አድርጎ አይደለም። አንዳንዴ ፈተና በተለያየ መንገድም ሊመጣ ይችላል። በነገራችን ላይ የኑሐሚ ፈተናዎቿ ሁለት ሰዎች ናቸው። እነሱም እንግዲህ በእርግጥ ብዙ ሰውን በጠላትነት ይነሳባታል። ኦፍኮርስ ግን ደግሞ ከመጀመሪያው ከክፍል አንድ ጀምሮ ግን በጣም ፈተና ላይ ማለት በቃ ለእሷ እንዳትኖር እሷን መግደል በመርዝ በተለያየ ምክንያት የሞከሩት እነማን ናቸው? ኤደንና ወይዘሮ ገነት ናቸው። ኤደንና ወይዘሮ ገነት ሊገድሏት ሲፈልጉ የነበረው ለዛ ቤት ሲሉ ነበረ። ማለትም እንዳትካፈላቸው ልጅ ስለሆነች አብራ እንዳትጋራ ኤደን ለብቻዋ እንዲሆንላት ብላ ወይዘሮ ገነት ነች። ብዙ ነገርን ስታበላሽባት የኖረችው ማለት ነው። እንግዲህ ኑሐሚን አሁን ላይም እዚህም ቤት እንኳን መጥታ በጣም በሚያሳዝን ሁኔታ ወይዘሮ ዝናሽና ኤሚን ተቀብለዋታል ማለት ነው በነገር ይህም ቢሆን ግን ደግሞ የሚወዳት ሰው አያሳጣትም ኤርሚያስ አሁን ድረስ እየተጠማዘዘ ግስ ላይ እያለ በጣም ቢፈልጋትም አሁን ላይ ግን አይንህን ላፈር ብለዋለች ይህም እንግዲህ እሱ ስለተሳሳተ ነው ማለት ነው እና ወይዘሮ ዝናሽ ግን አሁን ላይ በኑሐሚን እጅ የወደቀች ትመስላለች ምክንያቷ ደግሞ እንግዲህ እሷ ከትዳር ላይ ሄዳ ቢሆን ነው መቼም ከትዳር በፊት ስላለን ህይወት አገባ ሰዎችም ይሄ ትምህርት ሊሆነን ይገባል። ብዙ ጊዜ ሰዎች ሲያገቡ ትላንትና ያሳለፉትን ላይፍ፣ ትላንትና የነበረውን ነገር አይናገሩም። ይሄ በጣም ከባድ ነገር ነው እውነት ለመናገር እና ከዚህም የምንማረው ከወይዘሮ ዝናሽ ታሪክና ህይወት ማለት ነው በጣም እየተሳቀቀች እና እየፈራች ነው ያለችውን ለምን እንግዲህ ወይዘሮ ዝናሽ እንደምናውቀው የባላባት ልጅ ነኝ የማንደፍሮ ልጅ ነኝ እያለች ባላባትነቷን እየተናገረች በጣም ነው በራሷ ኮንፊደንሷ ከባድ ነው። የክብር ቤተሰቦች የተከበሩ ናቸው። በጣም ነው የምትጎራው። አሁን ላይ ግን በዚህ መልኩ በጣም አዝና ትገኛለች። እዚህ ጋር እንግዲህ የምንመለከተው ወይዘሮ ዝናሽ ማለት ነው። ከኑሐሚን ጋር አውርታ ነበረ። ለኑሐሚን ያንቺን ጉድማ በአደባባይ ነው ወርቃንሽን የማሰጣሽ ብላት ነበረ። ምክንያቱ ደግሞ እዚጋ እንግዲህ በዚህ ቁም ሳጥን ውስጥ ኑሐሚን ያስቀመጠችው እቃ ነበረ። እሱም ኑሐሚን የተመረመረችበትን የምርመራ ወረቀትና ቼክ ያደረገችበትን ደግሞ የእርግዝና ማወቂያ ቴስት ማድረጊያውን ማለት ነው፣ ሁለቱን ነገር እንግዲህ ሚስጥረኛዋ ማለትም የወይዘሮ ዝናሽ ሚስጥረኛዋ ጓደኛዋ ኤደን አምጥታ ለ ወይዘሮ ዝናሽ ሰጥታታለች ወይዘሮ ዝናሽ እንግዲህ ኤደን የ ሰጠቻትን በመቀበል ኑሃሜንን ለማስፈራራትና ኑሃሜንን በጣም በቃ እንድትጨነቅ ለማድረግ ይህንን ነው አይደል ስትፈልጊ የነበረው ዘልዛሊት ኑሃሜን ትላታለች ማለት ነው እና ኑሃሜን በእርግጥ ጥፋት ነው ማለት ማንኛችንም ብንሆን ከትዳር በፊት ያለ ሪሌሽንሽፕ ጥፋት ነው በአንዳንድ ጊዜ ቤተሰቦቻችን ተው ሲሉ ቤተሰቦቻችን ሳይጋቡ እኮ እንደዚህ መንዘላዘል ጥሩ አይደለም፣ እግዚአብሔርም አይወደውም ለእናንተም ደግሞ ጥሩ አይደለም ሲባል እንደ ንቀት የምናይ ብዙዎች አለን። በነገራችን ላይ ቼክ ተደርጎ ትዳር የለም እና ለማንኛውም ጊዜያችን ትንሽ የሚከብድ ነው። ቤተሰቦቻችን የሚሉትና ተራ ማለት በቃ ተጠባብቀን ከትዳር በኋላ ለሽኑ ቢሆን አሪፍ ነበረን፣ እንደዚህ መሳቀቅ አይኖርም ነበረ። አሁን ላይ ኖሚን ኤርሚያስን አትወደውም፣ አታፈቅረውም ነ እንደውም እንኳን ልትወደው እንኳን ልታፈቅረው አይንህን ለአፈር ነው የምትለው። ከዚህ ሂድልኝ እንዳላይክ የባስ ይልቅንስ እዚህ ጋር ሹፌር ሹፌር እያልክ የምተጃጃለውን ነገር አቁመህ ውጣና ስራህን ስራ። እኔ ላይህ ራሱ አልፈልግም፣ አደለም ይቅርና ብሬህ ልቆይ ብለዋለች። ነገር ግን አሁን እሱ እየተለማመጠ ያለው ለምንድን ነው? በተለይ ደግሞ አሁን ላይ ከወይዘሮ ዝናሽ የሰማው ነገር በጣም ነው የገረመው። ደስም ብሎታል። ያው ከሚወዱት ሰው እኮ መውለድ ደስ ሌለ ልክ እንደ ናሆም ናሆም አሁን ባይጠላ ያው በጣም ስለመወዳት ከሷ ልጅ መውለድ ይህን አልጠላውም ብሏን ለኑሀሜን ያኔ ስታረጋጋው ማለት ነው እያለቀሰ እያለ እያዘነ እየተቆጨ ስለ አምራን በሰማ ጊዜ ቪዲዮን ባየ ጊዜ በጣም ተናዶ ተቃጥሎ እያለ እንግዲህ ኑሀሜነች ያረጋጋችሁ ኑሐሚን ስታዝን ስትደበር የምትቀመጥበት ቦታ ወስዳ ናሆምን አበረታትተዋለች። በቃ ያልፋል፣ እኔም እኮ እንዳንተ ተጎድቻለው ብላ እንደው ሚስጥሯን ሁላ ነግረዋለች። በእርግጥ እርግዝናዋን ለራሷም ራሱ ሶስት ቀን አልሆነኝም ካወቅኩ ብላለች፣ አይደለም ለሱ ልትነግረው እንደው መጥቶም ሲጠይቃት ሲያጽናናት ቆይ ለምንድን ነው አንቺ የምታለቅሹ በዚህ ልክ፣ እስከ እህትሽ ጋ የምትጠዩ ለምንድን ነው እያለ ለማበረታታትም ሲሞ ሞክር ተውኝ እስኪ እኔ ብዙ ነገር አለብኝ፣ ብላ እንግዲህ በጣም እያለቀሰች እያዘነችም ነበረ። እዚህም ጋር አገላግሏቸዋል። ከዛ በኋላ ግን ኑሐሚን ክፍሏ ገብታ በጣም እያለቀሰች ነበር። እና እዛ ጋር ሲያረጋጋትም ኑሐሚን የመለሰችለት ነገር ቢኖር እስኪ ቆይ ማለት ከገጠር መቼ የመጣ እያለች ስተጠይቀው ነገራትና፣ ከኤምራን እኮ ነፍሰ ጡርናት፣ ልጁም የኔ ነው ብሏታል። በጣም ነው እየተደናገጠችው ማለት እንዴት ብቻ ድንብርብር ድንግጥግጥ ነው ያለችው ማለት ነው ኑሐሚን። ዛጋ እና የተደናገጠችው ደግሞ ታውቃለች ኤም አምራን ከናሆም የምትፈልገው ገንዘብ እንጂ ትዳር አይደለም። ስቲል አሁን ላይ ቤት ተከራይቻ ያስቀምጥሻለሁ ሲላት፣ አይ አልፈልግም፣ እኔ የምፈልገው እዛ ቤት መውለድ ነው አለች። ዚስ ሚንስ እሷ የምትፈልገው ስቲል ገንዘብ ነው እንጂ ናሆምን አይደለም ማለት ነው። በእርግጥ እውነት ለመናገር አሁን ላይ አፍቅር ያለው በፊት በእርግጥ ለገንዘብ ነበር የቀረብኩ ብላ ምንም እንኳን ብታወራም፣ እምነቷ ምኑ ጋ ነው የቱ ላይ ነው ስንል፣ በጣም ከባድ ነው ማለት ነው። ስለዚህ አሁን ላይ እንግዲህ አምራን መታመም መውለድ የምትፈልገው እዚህ ቤት ነው። እዚህ ቤት ሲሆን ደግሞ ሌላ ጦርነት ነው። በእርግጥ ኑሀሜን ለወይዘሮ ዝናሽ ነግራታለች። እኔ እዚህ ቤት መቆየት የምፈልገው ላልተወሰነ ጊዜ ነው እሱም ምንድን ነው አባቴ ከሕመሙ እስኪ ያገግምልኝ ነው አባቴ ታክሞ ከዳነልኝ እኔ እዚህ ቤት ለሰከንድ አታየኝም ብላለች። በእርግጥ አባቷ ወደ ውጭ ሄዶ እንዲታከም ዶክተሮቹ አዘዋል። እናም ደግሞ ትልቅ ተስፋ እንዳለውም ነግረውታል። እናም እንግዲህ ታክሞ ድኖ መጥቶ ከዚህ ቤት ኑሐሚን የምትወጣለች ብለን ተስፋ እናደርጋለን። በእርግጥ አሁን ላይ ኑሐሚን ስራ አግኝታለች። ማለትም ወይዘሮ ዝናሽ ምንም እንኳን ፈቃደኛ ባትሆንም፣ አቶ ላይኩን ግን ከናሆም ጋር እንድትሰራ ኑሐሚን ፈልጓል። ወይዘሮ ዝናሽ ግን አይ ይሄ ነገር ለኔ አይስማማኝም። ምክንያቱ ደግሞ ከናወም ጋር እንዲቀራረቡ ለማድረግ እየሞከርክ ነው፣ ይሄ ለእኔ በፍጹም አይ መጥንም ብላለች። በነገራችን ላይ ትንሽ ሰው ነው ሰውን ትንሽ ነው የሚል ወይዘሮ ዝናሽ በጣም ነው የምትጎራው፣ በጣም ነው ምት ማለት በቃ ከሷ በላይ ባላባት የለም ምናምን ነገር። አሁን ላይ ግን ጉዷ ሲወጣ ጭራሽ ሰውን ዘልዛላ ምናምን የምትለዋ ሴትዮ ለራሷ ሷ ዘልዛላ ሁና ተገኝታለች። ከባድ ነው፣ መፍረድ ይከብዳል። ለዛ ብዙ ጊዜ መንበላጠጥና ራስን ከፍ አድርጎ ሌሎች ሰዎችን እየበታች አድርጎ ማየት ውርደት እንደሆነ ከወይዘሮ ዝናሽ ተምረናል ማለት ነው። ወይዘሮ ዝናሽ እንግዲህ ባሏ ቁጭ እንዳለ እሷ ደግሞ ኤርሚን እያየችም ምን አይነት በቃ ብቻ አላደለ የሆነ መጥፎ አይነት ስሜት እንደዛ ስታወራም ተሰምታለች። ስለዚህ ከወይዘሮ ዝናሽም የምንማረው መንበላጠጥ ምንም እንደማይጠቅም ነው። ቁጥብ ለመሆን አፍ አይደለም ወሳኙ ተግባርና ምግባር ነው። ስለዚህ እሷ ደግሞ በአፏ ጾመኛለች ማለት ነው። ሌላው ተግባሯ ግን ጥሩ ያልሆነ ነው ማለት ነው። እና እንግዲህ ቀጣዩን ክፍል በቀጣይ ይዤላችሁ የሚመጣ ይሆናል። እስኪ እናንተስ ምን ትላላችሁ? ማለትም እንግዲህ ሄደን ለ ሄደን ለኢምራን ትነግራታለች ወይ? ሰዓት ነግራትም የእናንተን ሀሳብ ማስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛል። ላይክ፣ ሰብስክራይብ፣ ሼር ማድረጋት እርሱ ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ተወዳጆች።